አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናቸው? ሰላም ናቸው? ይኔ ሰላም ነኝ፣ አልሐምዱሊላ። ለቻናሉ አዲስ የሆናችሁ ሰብስክራይብ ላይክሽር እያደረጋችሁ ቤተሰብ ሆኑ ላለው በአክብሮት ጓደኞቼ ነባርተኞችም ደግሞ ለምታበረታቱኝ ከልብ አመሰግናለሁ ማለት ነው። አዲስም ደግሞ ገቢዎች ላይክሽር እያደረጋችሁ ቤተሰብ ሆኑ ጓደኞቼ። ያሁ እንግዲህ መሰንበቻውን ያለሁበትን ሁላችሁም ታውቃላችሁ ላችሁም ያው ታውቃላችሁ ማለት ነው። ከናንተም ያው ሊብ ላይ በገባሁበት ሰዓት ያው ሰዎችን እንደምትሰሟቸው ነው። እኛን የሚፈልጉና አረቦች ጤነኛ ስንሆን ወይም ደግሞ ደስተኛ ስንሆን ነው። በራሳችን ላይ ችግር ሲመጣብን የነሱ ስራ የሚጎልባቸው ነው የሚመስላቸው። ወይም ደግሞ ያ ችግር ሲመጣ 24 ሰዓት ስልክ የምናወራ ነው የሚመስላቸው። ተጃችን ስልካችን የሚነጠር አይመስላችሁም ማለት ነው። ሱብሃንአላህ ዛሬ ጁማአ ልክ ሳምንቴ ማለት ነው። ለቤት ግብት ተማለቴን የጀመረችኝ ማለት ነው። አጋጣሚ ስልክ ያኒ መስመር ይሄ ያስኩት ያሁኑ አዲስ ነውና ብዙ ጓደኞቼ አላወቁትም ማለት ነው። ለዛም እያፈላለጉ ነው፣ ጓደኞች የሚደውሉትና በመስመር ነው ሲደውሉ የሚደውሉ ለበዛም እኔ ስልኬ እንዲጮፍ ወይም ደግሞ ስልኬ ቀርቶ አይደለም እኔ እንዲላወስ ወይም ደሞ እኔ እንድወር አትፈልግም ሴትዬ ማለት ነውና አልহামዱሊላ ሞት ያለ ነው ሞት በየቤቱ ያንኳኳል ማንኛውም ሰው ፈልጎ አይደለም አጅሉ ቀኑ ስለደረሰ ብቻ ነው ሁላችንም በስደት ያለ ነው አላህ ወጥቶ ተመቃቷ አላህ ይጣበቃን ቤተሰቦቻችንን ሰው ቁጥር ሳይጎሉብን አላህ ይጠብቅልን እናገኛቸው ብላችሁ ዱዓ አድርጉ ታናስባቸው ነው ቤተሰቦቻችን። እናጣቸው ይሆናል ብለን ሳናስበው እናገኛቸዋለን፣ ብለን ተስፋ ያደረግንባቸውን ሰዎች ይኑ አሉም ብለን እኔ እንጃ፣ ብቻ አሉም ብለን እንዳንኮራ እያደረጉን ነው እና ያሉት ታናስባቸው እነሱም ሳያስቡት ውጥት ብለው ቅርት እያሉ ነውና ቤተሰቦቻችሁን መከሩ ነው የምለው፣ ጓደኞቼ በተቻላችሁ አቅም ቢያታልሏችሁ ቢያሞኟችሁ እንኳ መሞኘት የለባችሁም ማለት ነው። መጣሁ ብለው እንኳ ይትም አለዲ መጣሁ ብለው ቢሏችሁ እንኳ ይሄ የሆነ ተኩስ ምናምን ባለ ሰዓት በዛን ት ቤተሰቦቻችሁን ነገር ነው። ምክንያቱም ተባራሪ ሊመታቸው ይችላል። እነዛ የሚፈልጉትን ሰው ሲያጡ ደግሞ መልሰው በንዴት እንዴሎቹ ሊጨርሱ ይችላሉ። እና በአሁን ሰዓት ጊዜው ሰዓቱ ከባድ ነው። አገራችን ላይ ገብተን ለመኖር በጣም አስቸጋሪ ሆኗል። በተለይ በተለይ ኒንጃ አማራ፣ የአማራ ወጣት፣ የአማራ አባቶች ተመርጠው እንደሸት እየተመረጡ ጥርሳችንን የምንፈቅበት ሪጋ መርጠን ቆርጠን የምንፈቀው ሳ ልክ እንደዛ እየተደረጉ ቤተሰቦቻችንን እየጨረሱ፣ እንዴት ነው እኛን ነፃነት ሊያወጡ የሚችሉት? ሲፈልጉ በድን ይገባሉ፣ ሲፈልጉ በሀብት ይገባሉ፣ ሲፈልጉ በመሳሪያ ይገባሉ። ቤተሰቦቻችንን እያጣና ያለ ነው። ይሄ ሁላ ያጠገብነው እና ያጎለመስናቸው ማንን ስደት ላይ ያለን ብቻና ብቻ ነው ስደት ላይ ያለን። በመድያም ምላስ እዚህ እየደረግን በመድያም ምላስ መከራችንን እያየን ብራችሁን እየሰጣችሁ ቤተሰቦቻችሁን እያስጨረሳችሁን ያላችሁት እኔ ሀብ አምስት ሰንቲም ይብለፋ ኑ አላቀምሰውም። ሲፈልግ በዲን ይመጣል። ሲፈልግ ማነው ነው ባለሀብቱ ይላል ያንቋቋል፣ ይገባል፣ ጨለማ ለብሶ ሄዶ ይገላል። ሲፈልግ መሳሪያ አንጣ ይላል። ይውሰድ፣ ይፈልገውን ሀብት ይውሰድ፣ ይውሰድ ሀብት

እኛም ደስተኛ ሆነን የምንሰራው ቤተሰቦቻችን ሰላም ሲሆኑ ነው። አገር ሰላም ሲሆን ነው። ላኪን ግን ወለአብይ ወለፋኖ ወለመከላከያ ማድረፍ ማድረህ ብትሉት ለህዝብ ማንም የጠቅመ የለም። ህዝብ እየተጎዳ ያለው ህዝብ እየተጎዳ ነው ያለው ህዝብ እያለቀ ነው ያለው። ህዝቡን ጨርሰው ጨርሰው ምኑን ሊመሩት ነው? ዛፉን ቅጠሉን ነው ውባ ላይ እየተከሉትን ደን ውርማ ያንን ሊመሩት ነው። ጫካውን ሊመሩ ነው። ጫካ ህዝብ ሊኖር ነው? ነስ ህዝቡን እየጨፈጨፉ ህዝቡ ሲያልቅላቸው መልሰው ማሳውን፣ መንደሩን፣ ከተማውን መልሰው ልክ ውርማ ላውሬ ማርቢያ ሊያደርጉት ፈልገዋል። እንደ አራት ግድ የሉን አራት ግድ ምንም የማያቅ ነው እጽሃን፣ ምንም የማያቅን ገበሬ ሂድ ይላል፣ ተፊት ይገፋል። ሚኒሻ መሰሉ ጣይባል። ሚኒሻ እኮ ሚኒሻ ሳይሆን እኮ ይሄኮ በአማን ቀን ለራስ ብሎ ገዝቶ ያስቀመጠው እኮ ነው፣ ህዝቡ ለራሴ ራሴ መጠበቂያ ብሎ ገዝቶ አስቀምጦት እንጂ ወይም ለፋኖ ፋኖን እንትን ሊል ወይም መከላከያን ሊገጥምበት አይደለም። ይሄ ሁሉ መከራ ይሄ ሁሉ ስቃይ ለምን ይደርስብናል? እየ ተመረጠ እንዲሸት እኮ አለቀ። ጀግና ጀግናውን ጀግና ጀግናውን ቀልቶ ቀልቶ ቀልቶ? ጀግና ጀግናውን ዲፍት ዲፍት ዲፍት አድርጎ ስንት እኮ ዋጋ ከፍለው ልጆቻቸውን ያሳድጓሉ። ስንት በረሃ ጥሰው ስንት ነገር በረሃ ጥሰው ስንት መከራቸውን አይተው አሳድገው ልጆቻቸውን ሲያልፍላቸው ማረፊያቸው ሲደርስ? የሰው ልጅ መቀመጫ የሰው ልጅ መጧሪያ አጣ። ይኸ ሁሉን የበላን የበላን ነው። ህዝቡ በዛባችሁ እንዴ? እኔ የሸገረኝ ህዝቡ በረከተ እንዴ? ምክክር አላችሁ እንዴ? እናንተ ባለስልጣን ሰዎች፣ ስልጣን ወደዛ ወደዚህ የምትሉ ይገልና ያሳመነውልሽ እንዴ? ያሳመነውስ ጌ እየገድል ንጹሃን ገለህ ፎክር ብሏል እንዴ አንባቸው፣ መኮንን ንጹህ አንገልህ ፎክር ብሏል እንዴ? ላ ወንድ ተሆነ ጥላቱን ጸላቱን ሂዶ መግጠም ያ ነው። ላኪን ግን ምንም የማያውቁትን ሰዎች አጣናቸው፣ ጨረሱብን። ወተነን ቅር እንደኛ በየጀጃፉ በየቤቱ እኮ ስዴት ላይ ያለች እኮ ወንድሟን፣ አባቷን፣ አጎቷን ያላጣች የለችም። ያንኑም ጅድ ቦታ ላይ ወይም ደግሞ መጥፎት የሰሩ አግቷቸው ሳይሆን፣ ሀብት አላቸው ግል ይሄን ያህል ያለው ይሄ ያለው ሀብት አለው ይሄን መሳሪያ ያለው እንደዚህ እየተባለ ነው። መሳሪያም የሌለው የሌለው ብር አለ ይባላል። ያን ብር ታልተፋ ሙሲባ ነው። ማን ነው ለኛ የሚመቸን? ህዝብ ተለለኮ አገር አይመራም። ህዝብ ማለት እኮ አገር ነው። አገር ማለት ህዝብ ነው። ህዝቡ ጫካ ሆነ እንዴ? ህዝባችሁ ውርማ ሆነ እንዴ? የውርሚያ ጌጡ ልትሆኑ ፈልጋችኋል እንዴ? ማንን ልትመሩበት? እንዴ ህጻኑ ሁሉ አለቀ፣ ትልልቁ ሁሉ አለቀ፣ ጎበዙ ጀግና ሁሉ አለቀ። ኧረ ያለንበት ሰዓት ከባድ ነው። ታው ታው በሜዲያም ላይ ሰላም እናገኝ፣ በዚህ ይዝረከረካሉ። አገር ሰላም ጠፍቶ ሁለት ሚስት ሶስት ሚስት ይላሉ። ሚስቶቻቸውን በስነ ስርዓት አንዷን በስርዓት ማሳደር ያቃታቸው ዝርክርኮሽ ማለት ነው። እኛ እኮ እዚህ ቦታ ላይ ስንት ችግር አለብን፣ ስንት ዋጋ እየከፈልን ነው። የቤተሰቦቻችን ጭንቀት አለብን፣ የሀገር ጭንቀት አለብን፣ የራሳችን ጭንቀት አለብን። እዚህ ቦታ ላይ የሰው አላፍትና አለብን፣ የራሳችን አላፍትና አለብን። ዝድለስንም ስንኖር ብዙ ችግሮች አለብን። ሜዲያ ላይ ደግሞ ብቅ ብለን ደግሞ አሚሯችን ያኔ ትንሽ የተጨናነቅነው ነው ለቀቅ ያረገና ብለን ወደ ሜዲያ ላይ ስንወጣ ደሞ ያ የተጨናነቀ ነው የለቀናል ሳይሆን ሌላ ታሪክ ነው የምንመለከተው ሌላ ታሪክ ነው የምንሰማው የት እንድረስ የት እንድረስ ማለት ነው ሳይር ተብዬው ስሙን የዲን ሰው ነህ ነገሩ ኒንጃ አንተ ዲን ያለው ቃስታ ምንም አትመስለኝ ምክንያቱም ፍየል መሰልከኝ ፍየል እንዴት ዛርጓ እንጀርጉዋ አይደለ? የሚለው ንከተ ፍየሎቹ አልተሻልክም ማለት ነው። ሰይቲ ስራችንን እንስራበት፣ ቤተሰቦቻችንን እንከታተልበት። አንተ ሰላም ቦታ ስለሆነ ያለው ፈለክበት ዘንጥ ድራማ መሆን እንደውም አሁን ታውቀናል፣ ደርሰንበታል። ዲራማውን ማለት ነው እኛ እንኑርበት። ከዚህ በላይ ምን አለው? ድራማ ወጣ፣ ዲራማ ታወቀ። ልጅቷንም ተዋት፣ ለልጆቿ ት- ልጆቿን ታሳድግበት ውሻህን ተናካሽን ይዘህ ተቀመጦ ሊዛ ጥግን ይዘ ማለት ነው እንዴ ፈቶ አስቶ የሚሰጥ ድረስ ደረሰ። እንግዲህ ከዚህ በላይ ምን ይምጣ? እኛ ብዙ ጭንቀቶች አሉብን። ሚዲያ ላይ የምንወጣው ወራሳችን ንትን ለማለት ለማረጋጋት እንጂ ለሌላ አይደለም። ብቅ ብለን ስልካችንን ይዘን ለኛ እዚህ ቦታ ላይ ስልካችንን ይዘን ስልካችንን ስንነካካ በዛን ሰዓት ነው እኛ የተጨናነቅነውን ሁሉ የምንረሳው የምንታገሰው። ስለዚህ እናንተ እናንተ ስናይ የኛ ጭንቅላት ኦቨር ቤተሰቦቻችን እዛ ስጨናነቁ ኦቨር መድረሻ አጣንኩ በእናንተ። ለማንኛውም ጓደኞቼ፣ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንላለሁ። ለማንኛውም አብረን እንመለከታለን የሰይድን ጋጠወጥ ማለት ነው። እንደቆረጥ አድርጌ አስገባላችኋለሁ አለ እዛ። ለምን ከዚህ ፎቅ ላይ በቃ ጓብ ያረገኝ ሰዲቹ ማለት ነው ካሜራ ያው ከነ ማስረጃ ቁጭ አድርጌ ነው። አልታረቀኝ ራሱ ዛሬ ከሱ ጋር አልጠኛ ብተኛ ራሱ ካሜራ ሰው ስለሆነ

እኔ አሁን ባሌ ግባ፣ እኔ እንደምንም አስረድቼውም አለቃቅሽም ቢሆን ይቅርታ ጠይቄ አይቀበለኝ እና ደግሞ ሰባተኛ ሰማይ ነው የምልክሽ አለቅሽም። ይኸው ከዚህ በፊት እንደዚህ አምሽቶ አያውቅም፣ ቆይቶ አያውቅም። ዛሬ ግን ይኸው ቆይቷል። ብቻ ሰይድን የምታገኝ እንዳይመስልሽ።